ብዙን አይለምቆይ ተረጋጉ። እኔ ስልኩን አይዋለው ተረጋጉ፣ ተረጋጉ። ሰማው ድማ እንዴት አልተነገረ ነው? እግዚአብሔር አምላክ ጽቡቅ ያሰማን። ኪዳን ኪዳነ ምሕረት እናት ቅድስት ገብርኤል። ፍቅር እስከ እኔ እንጃ ሩት ሆስፒታል ልትወልድ ገባለሁ፣ ሰማሁን። ማርያምን እናዴ ማቤት ጸሎት አድርጉለት እናንተ እስኪ ወደ ትዝታ እስኪ፣ ሰላም ሰላም ወደ

ነማ አንዴ የኪያ መጥሪልኝ ያ ትዝታ ጋር እስከ አደለም ትዝታ ጋር አደለም ኪያ ሩታ ጋር ደውልኝና፣ እንደዛ እኮ ነው። አዎ አሁን እኮ ነው፣ ዛሬ ነው። ማርያምን እግዚአብሔርን እኛ እኛ ስንቦሰተ ነበር ነው አላየሽው። በውስጥ ነግርሻ አለ ወጥተሽ ናይ

አምሽር ትወልዳለች። ደግሞ ስሚኝማ እንደዚህ ጠንከር ብለሽ ጸሎት ማድረግ አለብሽ እንዴ! ሁላቱም በሃይማኖታችሁ ዱአ አድርጉላት። ምንም አትሆንም። አላክ እሷ ጋር ነው። አምሽር ጣሪ